በህይወት የሌለመች ነው። ሂጃብ ባለማድረጌ አፍራለሁ እና ደግሞ የሚያኮራ ነገር አይደለም። ምክንያቱም የእስልምና አንዱ ሸርጡ ሂጃብ ማድረግ ነው። ለእስልምና ላይ ሴቶች ማድረግ ያለባቸው አንደኛ ነገር ቢሆን ሂጃብ ነው። እሱም ደግሞ አሁን ላይ እያረግኩኝ አይደለም። አላህ ባለ ጊዜ ግን አረጋለሁ። ጀስት ዋርግል ብዬ ከዚህ በፊት ሁሌም ነው ተናግሮ የማቀው እነዚያን ነገር እና ኬት እንዳመጡት አላውቅም። እና አንድ ነገር ስቲ በአንድ በኩል ይዞራል ነገሩ፣ የሆን ነገር ስቲ በዚህ ጌ ይቀየሳል ና በጣም ነው ያስጠላኝ፣ ከሰው ጋር መነጋገር ጭቃጭቅ በጣም ነው ያስጠላኝ። አሁን ላይ ደግሞ በራሴ ምክንያት ትንሽ ወጣ ብያለሁ ከእንትኑ ማለት ነው ከፕላትፎርሞቹ በሙሉ ትንሽ ገለል ብያለሁ በራሴ ምክንያት ማለት ነው። በኢሳት መተው እንደዚህ አይነት ነገር ማድረጋቸው በጣም ነው የገረመኝ። ማን እንደሆነ ባላቅም የምንፈልገው እንደሆነ ባላቅም የአካውንት ግን እኔ ያልኩት እኔ የሚወክል እንትን አይደለም። በጴንጤ መዝሙር እያቀናበሩ የሚለቁኝም የኔ አካውንት አይደለም ጭራሽ አላቃቸውም። በኦርቶዶክስ መዝሙርም እያቀናበሩ የሚለቁኝም ጭራሽ አላቃቸውም የኔ አካውንትም አይደለም። የኔ አካውንት ይሄ አንድ ነጥብ ዘጠኝ ፎሎርስ ያለበትና ወደ መቶ ሺ የሚጠጋ ሮዚ ብሎክስ የሚል አለኝ። አካውንታቸው ደግሞ ሁሉ ጊዜም የኔን ፕሮፋይል ነው የሚጠቀሙት፣ ስሜን ራሱ ነው የሚጠቀሙት። ኢቨን ቢያዮ ላይ ራሱ የሚጽፈውን ነገር እንዳለ በቃ የኔ አካውንት የሚመስሽ አድርገው ነው የሚጽፉት። ገብተሽ እስካላየሹ ድረስ ማለት ነው። ፎሎሮ ስታዩ ነው የኔ አካውንት መሆኑን ማተረጁ እንጂ ፎሪዩ ፔጅ ላይ ዝም ብሎ ሲመጣልሽ እሷ ናት ብለሽ ነው የምታልፉ። ገባሽ እና በዚህ ልክም ደግሞ እንደዚህ ማረግ ሰው አይደለውኝም ያው ከማረገው ነገር ይሄ ላይ ከምሰራቸው ሙዚቃ ሊበሆንችም። ዛሬ ስላየሽም ሰው ማውራት ትችያለሽ። የዛሬ ሰው ዛሬ ተገናኝቶሽ አውቃታለሁ ብሎ ማውራት ስለሚወድ ማለት ነው። ምንም ስለ አንቺ የሚያውቀው ነገር የለም፣ ግን አውቃታለሁ ብሎ ማውራት ይወዳል። ኤኒዌይስ፣ ይሄ አካውንት እኔን አይወክልም። ረጁዬ በምን ቋንቋ ማስወዳት እንዳለብኝ አላውቅም። ቪዲዮ መስራት ካለብኝ ይሰራለሁ። ይሄ ደግሞ ከሃይማኖት ጋር የሚገናኝ ነገር አይደለም። ከኦርቶዶክስ ጓደኞች ጋር ነው አብሬ የምኖረው አሁንም ድረስ ያደግኩትን ከነሱ ጋር ነው፣ ከጴንጤዎች ጋርም ጭምር ማለት ነው። ምንም ይሄ ከእስልምና ጋር የሚያገናኘው ወይ ከኦርቶዶክስ ጋር ወይ ከጴንጤ ጋር ምናምን ሳይሆን በአጠቃላይ በቀላሉም ይሁን በከባዱም በሃይማኖቴ ድርድር አላውቅም። ሃይማኖቴን እስከ መቀየር ወይም ደግሞ ሃይማኖቴን ቀየር ያለው ብዬ እስከ መውጣት ደረጃ ድረስ አላህም አያደርሰኝ፣ ወደፊትም አልደርስም። ይህ አካውንት አይወክልም። የሰው ልጅ ነን የሰው ልጅ ሆኖ ሁሉም ሰው ፐርፌክት አይደለም ረበሽ መላይካ ብቻ ነው ፐርፌክት የሆነ ቀን ኢንሻአላ አሁን ያለሽበትን ሁኔታ የሆነ ቀን ተስተካክሎ እናይሻለን እርግጠኛ ነኝ እኔ በእናንተ ተስፋ አልቆርጥም ለምን መሰለሽ አንዳንድ ጊዜ ዞር ብለን የሆነን ሰው ስንናገር ማየት አለብን እኛ ምን ላይ ነን በስድብ በማንቋሸሽ ያሉበትን ሁኔታ በመናቅ የሚመጣ ነገር የለም። ሮዚን እኔ ዛሬ አይደለም አውቃት፣ ሁሌም ከጎኗ ነኝ፣ ሁሌም ምክንያቱም። አሁን እንዲያደለችም እና እንደዚህ ነው ብለን የምንርቃቸው ማንነት የላቸውም፣ ገባቸው። አሁንም ቢሆን የባስ ከእምነት ጋር አንተን ብላችሁ ለሚፈጠረው ነገር እንዲጋጫ አታደርጉም። ሌሎች ሙስሊም እህቶቿ ከእስልምና ልጅቷ ወጣች ብለው እሷ ላይ እንዲነሱ አታድርጉ። ሮዚት ላይላላ ነው የምትለው ዛሬም ላይላ ልላ እያለች ነውላላ ግን ምን እንደሆነ ታውቂያለሽ? አሁን ላይ እንደውም ትንሽ ሙስሊሙ ማህበረሰብ እንደም ተረድቶኛል ብዬ የማስብበት ታይም ላይ ነው ያለሁት። ምክንያቱም ትንሽ ከሚሰደቡት ሰዎች ቀንሰዋል ምናምን